ደጋፊዎቻቸው አሜሪካን ከፈተናዎቿ ሊያሻግሩ የመጡ መሲህ ይሏቸዋል። እርሳቸው ዳግም ኃያሏን አሜሪካ በዓለም ለማስተዋወቅ ወሳኙ ሰው ነኝ ይላሉ። ጊዜው ከአውሮፓውያኑ 2024 የአሜሪካ ምርጫ በፊት የዓለማችን ባለብዙ ደግሞም ባለግዙፍ ኢኮኖሚ ሀገር ዙሪያ ገባዋ በችግር ታጠረ ተባለ። ሁለት ሶስተኛው የሀገሬው ሕዝብ ዋሽንግተን እየሄደችበት ያለው መንገድ የተሳሳተ ነው ብሎ እንደሚያምን ሪፖርቶች ጠቆሙ። በዚህ ላይ ለባለ ሁለት አሐዝ የቀረበ የዋጋ ንረት፣ በዋጋ ንረቱ ላይ የውስጥና የውጭ የፖለቲካ ንረት በርካታ ፖለቲከኞችም የባይደንን አስተዳደር ለዋሽንግተን የቁልቁለት መንገድ ተጠያቂ ያደረጉ። ያኔ ፕሬዝደንት ትራምፕ ዓመታትን አብሮ የኖራቸውን ሜክ አሜሪካን ግሬት አጌን የሚል መፈክራቸውን አንግበው ለምርጫ ቀረቡ። So with American pride swelling in our hearts, and American courage stirring in our souls, I say these words to you tonight. We will make America safe again. በዘመኑ ትራምፕ የአሜሪካ አዳጅ ናቸው። ፍልስፍናቸው ለአሜሪካ መሲነው፣ ፖሊሲያቸውም የሀገር መከታ ነው ተባለ። 86 በመቶ ይሆናሉ የሚባሉ ደጋፊዎቻቸው ትራምፕ ወደ ነጩ ቤተ መንግሥት ከተመለሱ አሜሪካ የተሻለች ሀገር ትሆናለች አሉ። በተቃራኒያቸው ከሰማያዊው መደብ ከካማላ ሃሪስ ኮሮጆ ድምፃቸውን ያኖሩ አሜሪካውያንም ነገሮች መቀየራቸው አይቀሬ መሆኑን አመኑ። የአሜሪካ ፕሬዝደንታዊ ምርጫም አንጋሹን ባነገሰበት ዳር አምስት ፕሬዝደንት ትራምፕ ወደ መንበረ ስልጣኑ በድጋሚ መመለሳቸውን አስታወቀ። እርሳቸውም የስልጣኑን በትር በጨበጥኩበት ደቂቃ የአሜሪካን ሀያልነት የሚያረጋግጡ የውጭና የውስጥ የፖሊሲ ለውጦችን አደርጋለው አሉ። ወደ ስልጣን በመጡ በሶስት ወራት ቆይ ታቸውም በርካታ የፖሊሲ ለውጥ ማዕበሎችን ፈርመው አጸደቁ። የኑሮ ውድነት አብይ አምድ በሆነባት አሜሪካ በትራምፕ አስተዳደር መፍትሄ ተብለው በቀረቡ የለውጥ እርምጃዎች በደርዘን የሚቆጠሩ ኤጀንሲዎች ፈረሱ፣ በመቶ ሺዎች የሚቆጠሩ የመንግስት ሰራተኞች ተቀነሱ። እነዚህ ውሳኔዎች ግን የዜጎችን የዋጋ ንረት ጥያቄ ከመመለስ ይልቅ በቁስል ላይ እንጨት ይሰዱ ገቡ። ዘኮንቨርዜሽን እንደሚል ከትራምፕ ወደ ነጩ ቤተ መንግስት መመለስ በኋላ የኑሮ ውድነት በአራት አስርተ ዓመታት ውስጥ ታይቶ በማይታወቅ ደረጃ ከደረሰበት የአውሮፓውያኑ 2022 በልጦ ተቀምጧል። የሲጂቲኤን ወቅታዊ ጉዳዮች ተንታኟ ሾውዣን በሲጂቲኤን ላይ ባሰፈረችው ትንታኔዋም ትጠይቃለች፣ እውን ፕሬዝደንት ትራምፕ አሜሪካን በድጋሚ ልዕለ ኃያል አድርገው በዓለም ፖለቲካ መከሰት ይችላሉ? እዚህ ጋር በባለፈው የዋሽንግተን ምርጫ የህዝብን አመኔታ ከገዙ አንኳር ጉዳዮች የኢኮኖሚ ፍትሐዊነትን ማንሳት ተገቢ ነው። እንደ ፔው የጥናት ማዕከል ከሆነ በህዳር ወር በዋለው የአሜሪካ ፕሬዝደንታዊ ምርጫ ምጣኔ ሀብት ላይ የተገቡ ቃሎች ከትራምፕ ድል ሚስጥሮች ውስጥ ይመዘዛሉ። ከዚህ አንጻር የፕሬዝደንት ትራምፕን የስልጣን ቆይታ ከምጣኔ ሀብት አንጻር ስንመለከተው ከኢንዱስትሪላይዜሽን የራቀ በዕዳ የተዘፈቀ እንዲሁም በገቢና ወጪ አለመመጣጠን ክፉኛ የታመመ ነው። በርካታ አሜሪካውያንም በዚህ ጊዜ ጊዜ ከመጠን በላይ እያሽቆለቆለ በመጣው የመግዛት አቅማቸው በህይወት ግራ ቀኝ ውስጥ ናቸው። እንደ ብሉምበርግና የአሜሪካ ፌዴራል ሪዘርቭ የ2024 መባቻ ሪፖርት ከበርቴ የሚባሉት 0.1 በመቶ የሚሆኑት አሜሪካውያን 13.8 በመቶ የሚሆነውን የሀገሪቱን ጠቅላላ ሀብት ይዘዋል። እነዚህ 0.1 ሆነው የቀረቡ ከበርቴዎችም ከጠቅላላው የአሜሪካ ህዝብ ውስጥ 13 አባወራዎችን ብቻ የሚሸፍኑ ናቸው። በተቃራኒው ሰፊው ተብሎ የሚገለጸውና 50 በመቶውን የሀገሪቱን ህዝብ የሚሸፍነው የታችኛው ማህበረሰብ ከሀገሪቱ ሀብት 25 በመቶ ብቻ ድርሻ ያለው ነው። በእነዚህ የአንድ ሀገር ግን ደግሞ የሁለት ዓለም ሰዎች መካከል ያለውን ልዩነት ለማጥበብ ታዲያ የትራምፕ አስተዳደር አሜሪካን በድጋሚ ሀብታም ማድረግ በሚል መፈክር ተከስቷል። በዚህ መፈክር ማዕቀፍ ውስጥም እንደ እርጂ ቴክኖሎጂ እና ክሪፕቶ ከረንሲ ባሉ ዘርፎች ላይ የተጣሉ ህግጋቶችን አላልቷል። የታክስ ቅነሳና የአምራች ኢንዱስትሪውን ሊያነቃቁ የሚችሉ የታሪፍ ጭማሪዎችን ከውጭ ሀገር በሚገቡ ምርቶች ላይ ጥሏል። ይሁን እንጂ እነዚህ አሜሪካን በድጋሚ ልዕለ ሀያል የማድረግ ውጥኖች ሰፊውን ማህበረሰብ ከማገልገል ይልቅ ባለሀብቶችን ለተጨማሪ ሀብት የሚያደላድሉ ናቸው። የሲጂቲኤን የወቅታዊ ጉዳዮች ጠበብቷ ሻውዣያን ትቀጥላለች። በትራምፕ አስተዳደር የተላለፉ ፖሊሲዎች በአልሚዎች ሀብት ላይ ሀብትን ሲጨምሩ ለታችኛው ወይንም ለሠራተኛው ክፍል ግን የሥራ ጫናን፣ የዋጋ ንረትንና የሥራ ዋስትና ማጣትን የሚያስታቅፉ ናቸው። በአጠቃላይ እንደ ሻውዥያን ምልከታ የትራምፕ ፖሊሲ አንጀት የተቋጠረበት ጠኔና መንደላቀቅ የበዛበት ብልጽግናን በአሜሪካ ጎዳና ጎን ለጎን የሚያስኬር ነው። በውጪ ፖሊሲያቸውን ብንመለከታቸው ከበርካታ ስምምነቶች ራሳቸውን አግለዋል። ባለ ብዙ ወገን ማዕቀፎችን ገፍተዋል። በግሪንላንድ ካናዳና ፓናማ ቦይ ላይ የባለቤትነት መብት ጠይቀዋል። ለዚህም በርካታ የእጅ መጠምዘዣዎችን ሞክረዋል። ከላይና ከታች የጦርነት ሰደድ እሳት ከሚዘንብባቸው ጋዛና ና ዩክሬን አመድ ላይ ጥቅማቸውን አስልተው የሀብት ስምምነት ምክረ ሀሳቦችን አቅርበዋል። በርካታ ተቺዎችም እንደሚሉት ይህ የትራምፕ አስተዳደር ጥረት ከሁለተኛው የዓለም ጦር ት በኋላ የተመሰረተውን የሊበራል ኢንተርናሽናሊዝም ህግጋት የጣሰ ነው። በአጠቃላይ በአሁኑ ሰዓት ያለው የትራምፕ የፖሊሲ ታድሶ ማዕበል የሊበራል ዲሞክራሲን ጭንብል ገፎ ከህዝብ ጥቅም ይልቅ የባለጠጎችን ጥቅም የሚያስቀድም ለከበርቴዎች የሚያዳላ ፍልስፍና መሆኑን የሚያጋልጥ ነው። ሜክ አሜሪካን ግሬት አጌን ይሉት ዋሽንግተንን ልዕለ ሀያል በድጋሚ የሚያደርግ የትራምፕ ውጥንም ሶስት ወራትን ከተሻገረው የቢሮ ቆይታቸው አንጻር ሲገመገም የሚጨበጥ አልሆነም።